አካባቢው ማህበረሰብ ከነወቶ መንገድ ከልክሎ አዶላ አዶላ ገባ ነው። እንግዲህ ወታደሮች ደግሞ በየመኪና ግቡ ምናምን ተብሎ ህዝቡ እየተሯሯጠ ነው። ዝም ብሎ ገጠር አካባቢ ነው ያለው፣ ግን ታች ድረስ ህዝቡ በጣም እየተንገላታ ነው ያለው። ታያደሮቹም በዚህ ጋር ያልፋሉ ማለት ነው። እንትን በላለን ማለት ነው። እዚህ እንብላ እንዴ? ሰላም ሰላም ሰላም። በዚ ቲቪ ነው በነባ ብሎግስ ተገናኝተናል ማለት ነው። በቃላችን መሰረት ወደ ሻኪሶ አዶላ ወደ ክብረ መንግስት የምንሄድ ይሆናል ማለት ነው። ከሌሊቱ ዘጠኝ ሰዓት ነው። እንደምንም ሙዴን አምጥቼ የመጀመሪያ ብሎጌ ለእናንተ ማደርስ ይሆናል ማለት ነው። ሁላችሁም ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን። ወደ አዶላ እስኪ ምን የሚያነሳ ሰው የለ። ስንት ብር ነው የሚለው ሰባት መቶ ሀምሳ አንድ ብር ይላል። ከኛ ስፈራ ቶቢስ በራይድ ለመሄድ ነበር። ማንም ሰው እያነሳ አይደለም፣ ግን ወጥተን እንሞክራለን ማለት ነው። ካልሆነም ደግሞ እዛ አማራጭ ካገኘንም እሱን የምንጠቀም ይሆናል ታክሲ ምናምን። ቻው በይኝ እንግዲህ፣ ይቅናሽ። እንቅያዥ ልንጫማ ይላል ጋይስ እንግዲህ እንደምታዩት ነው። በጣም ጭር ያለ ሰፈር ነው። ፈጣሪ ሲመጣን ኳለ ምንም ታክሲ የሚባል ኢቭን ራይድ የለም። እዛ ጋር ቆይ፣ ከፊት ለፊት ያለች እዛ ጋር ሂጅ። ሳናግረው አንድ ሺህ ብር ምናምን አላለ። አንድ ሺህ ብር ሰኞ ነው አንድ ሺህ ብር ብዬ አሻልኩት። እስኪ አሁን እድላችን ሞክራለን። ሌሎች አማራጮች እንግዲህ ታክሲ ምናምን ይኖራል ብለውኛሉ። ታክሲ አገኘን ማለት ነው። ምንም በቃ ጨለማ ስለሆነ ምንም ሪከርድ ማድረጋቸው አልኩም። ቀጥታ ወደ አውቶቡስ ተራ የሚያገኝ የሚወስድ ታክሲ ያገኝችል። ሰባ ብር ከፍለን ትኬት ለመቁረጥ እየጠበቅን ያለ ጋር በጣም ብዙ ነው። ምንም በቃ ሪከርድ ማድረጋቸው አልኩም። በጣም ጨልሞ ነበር። በታክሲ መጣውና እንግዲህ ቀደም ያሳየዋችሁን ሰልፍ በሙሉ ከተሰለፍን በኋላ እቺኛው አምባስ አገኘን ማለት ነው። ወደ አዶላ ሻኪሶ የመሄድ ባስ ነው። 800 ብር ትኬት ቆረጥን ማለት ነው። እስኪ መንገዳችን ጋር አብራችሁን ሁሉ የሚሆነውን አብረን ያያለን። ቺላውት ያደረጋችሁ እስኪ ወደ ፊት ለፊት ላሳይ። እዚህ ጋር ምናምን ቆሻሻ ምናምን አለ። ባስ ነው ያለው ማለት ነው። እዛ ጋር ምናምን

ሶስት ሰዓት ተኩል ሆኗል። እንግዲህ አሁን ገና ነው የምንደርሰው። ምን ቁርስ እንበላለን? ወደ 175 ኪሎ ሜትር የሚሆን መንገድ ተጉዘናል ማለት ነው። ታሪውን ከ300 በላይ የሚሆን መንገድ ደግሞ አብረን ሆናል። እዚህ ጋር ጓደኛችን አለ፣ የመንገድ ጓደኛችን ነው። አብራችሁን ቆዩ። እስኪ እንየው የቆንጆቹን ሀገር፣ ዘዋይ ከተማ አብረን በየሀገር ሳክሽን እንግዲህ እዚህ ቤት እንበላለን ማለት ነው። እዚህ እንብላ የሆነ ጥብስ ምናምን ብለን ቼክ ብናደርግ ደስ ይለኛል። እስኪ ወደታች አካባቢ ሄደን ቼክ እናደርጋለን። በጣም ቆንጆ ምሳ እናገኛለን ብለን ተስፋ እናደርጋለን። ቁርስ በልተን ጥብስ፣ ቀይ ወጥ፣ አሳ ምናምን አለ ተብለናል። ቀይ ወጥና አንድ ጥብስ አዘን መጣለች። እንደዚህ አድርገን ዶጋ መዳርገናል። ምግባችን በልካን እየወጣን ነው ማለት ነው። እንደዚህ አይነት ሶስት እና አንድ ጥብስ እና አንድ ታይወት ነበር የበላነው ስምንት መቶ ሰማንያ ብር ነው የከፈሉት። ያለ ምግብ ነበር። በጣም ፍሬሽ ነው። ሁላችሁ ማስቲካን ፈልግ ቡና ነው የምንፈልገው።

እና ቡና እንዴት አገኘው? ብጆሳችን በልተን ተመልሰናል ማለት ነው። ከዚ በኋላ ወደ ሐዋሳ፣ ወደ ሻሸመኔ ከተማ፣ ወደ አዶላ፣ ወደ ክብረ መንግስት ነው ሄደው ማለት ነው። ቆንጆ ምሳ በልተናል ይመስለኛል፣ አይደለም? ያራዳ ልጅ የሰው መንገድ ውስጥ ገብቶ መንገድ አይዘጋ። ሸክሽከ ነው ሸክሽከ ነው ማለት ነው። ልክሻ ሸመኔን እንዳለፍን የመጨረሻ መንገድ ተዘጋግቷል ብሎ ምንም ባላወቅ ነው መንገድ መንገድ ተዘጋግቶ ወደ 20 30 ደቂቃ ሆኗል። ግን መንገዱ የመጨረሻ ነው የተዘጋ ታች ድረስ ይታያቸዋል። ከዛ ጀምሮ ይህችኛዋ ነች የኛ ባስ ላይ ድረስ ዝግትግት ብሎ ያለበት ሁኔታ ነው ያለው። ወታደሮቹም በዚህ ጋር ያልፋሉ ማለት ነው። እንደምታዩት ነው እንግዲህ በጣም ረዥም ጊዜ ሆኖናል። ጭራሽ እታች አካባቢ የሆነ የተገጨ ሰው አለ ምናምን ነው የሚሉት እና የተገጨ ሰውና የአካባቢው ማህበረሰብ ከነ ወጥቶ መንገድ ከልክሎ ከሳ ሳይሰጠን የት ማይሄድን ህዝቡ ምናምን ብሎ አሁን ፖሊሶች ምናምን መጥተው እስኪ መንገዱን ለማስከፈት እየሞከሩ ነው ያሉት። የኦሮሚያ ልዩ ኃይሎች ናቸው። እስኪ በቶሎ መንገዱ ይከፈትልናል ብለን ዊሽ እናደርጋለን። እስኪ አብራችሁን ቆዩ፣ የሚሆነውን አብረን እናያለን። በመንገዱ በዛኛው ሳይድም በቃ ህዝቡ ከነወጥቶ ወጥቶ መንገዱ ይሄ ምንም ዝም ብሎ ገጠር አካባቢ ነው ያለው፣ ግን ታች ድረስ ህዝቡ በጣም እየተንገላታ ነው ያለው ይታያል። ምን እንደምናደርግ እኔ አላውቅም። እኛው የኛ ባስ ነች። በጣም የገረመኝ ነገር ምን እንደሆነ ላሳያችሁ። ህዝቡ መንገዱ ጭራሽ አይፈታም ብሎ እቃውን ይዞ መሄድ ሰውላለ ማለት ነው። አይ በቃው ለዚሁ ነው የምናድረው እንደምናም ብሎ ህዝቡ በመፍራት በቃ መንገዱን ተሻግሮ በእግር ለመሄድ ህዝቡ በፍራቻ በቃ እቃውን ይዞ እየሄደ ነው ያለው እኔ አክልም የሚያስፈራ ነገር አይደለም። ቱ ቢ ኦነስት ግን ሰው በቃ ካብዶ በቃ ካሁን በፊትም እንዲ ተገጭቶ ያውቃል ና መንገድ በቀላል አልተከፈተ ምናምን የሚል ፍራቻ ስላለው ሰው ዝም ብሎ ጥሎ እየሄደ ነው ተሽከርካሪው ነው ያለው በእግር ተሻግሮ ነገር ለመሄድ ማለት ነው። እስኪ ወታደሮች ደግሞ በየመኪና ግቡ ምናምን ተብሎ ህዝቡ እየተሯሯጠ ነው። ላችሁም ግቡ ምናምን ብለው ኮማንድ እያደረጉ ነው ያሉት። ልዩ ኃይሎችና ህዝቡ ተሯሩጦ ይገባል። ያክል ምንም ሁሉ ሩጫ ላይ ነው ያለው እኛ ባስም እስኪ እየገቡ ነው፣ እኛም እንገባለን ማለት ነው። እናመሰግናለን፣ አብራችሁን ሁሉ እዚ ጋም ደግሞ አህዮች ምናምን አሉ። እዚ ጋ እዚ ጋ ከብቶች ምናምን አሉ። እስኪ እንግባለ ሁሉም እንግባለ። ግቡ እየተባለ ነው። ሁሉም ሩጫ ላይ ነው። ጭር እንዴት እንዳለ ባንዴ፣ በቃ ተሯሩጠን ወደ መኪናችን ገብተናል። ሰው ቆዝ ያለው ምንድን ነው? አዲስ የሚገባ ሰው መጥቶ ነው ዘብቷ በራችን እና እንዴት ነው ደበራችኋል? ትንሽ ልማ

ቀበኔ ኮደ ዳዲ ጀተን ተንበሪ ሶኬሚ ያ በቀኝ በኩል ማለት ነው። ከርቀት የምታያቸው ሁለት ፓትሮል መኪኖች አሉ። እነሱ ነበሩ የኦሮሚያን ፖሊሶች ናቸው። ህዝቡን ሲያረጋጉ እና ወደ ቤቱ ሲመልሱ የነበሩት ኖርማል መንገድ ወደሚሆን ከዚህ በኋላ የሚቀረን መንገድ ማለት ነው። በጣም የሚያስጠላው መንገድ ነው። በእርግጥ በኪሎ ሜትር አንጻር ሁለት መቶ ኪሎ ሜትር አካባቢ የሚቆጠር ነው። ግን መንገዱ በጣም የተቆፋፈረ ነው። በጣም ጠመዝማዛ ነው። ገርብቾ የሚባል ተራራማ ቦታ አለ። አንፈራራ የሚባል በጣም ጠመዝማዛማ ቦታ አለ እና መንገዱ አይሄድም ማለት በኪና ሮጦ በስነስርአት መሄድ አይችልም። ነብር ሆኜ ያውቃለው ዱ አምምንብር ከዱር ተዋድጄ ዛሬ ግን መንገዳችን እንደቀጠለ ነው። በጣም ደስ የሚል ነገር ስላየው ነው እዚህ ጋ ማለት ነው ልክ አገረ ሰላም የሚባል ቦታ ለ እዛ ጋር እንደደረስን አየር ጸባዩ መጨረሻ ነው የተቀየረው ማለት ነው።